ማህበረሰቡ የሰላምና ጸጥታ ጉዳይ ሳያሳስበው በዓሉን በደስታ እንዲያሳልፍ የጸጥታ አካላት የሚያደርጉት ንቁ እንቅስቃሴና ተሳትፎ ጉልህ ሚና እንዳለው ይታወቃል። ታዲያ ምንም እንኳን የጸጥታ አካላት የሕዝብን ሰላምና ደስታ ቅድሚያ የመስጠት ኃላፊነት ቢኖርባቸውም በዓሉን ከወገኖቻቸው ጋር በደስታና በአንድነት ማክበርን ይሻሉ። የሲዳማ ክልል ሰላምና ጸጥታ ቢሮም በተለያዩ ኃላፊነትና ደረጃጀት ለሚገኙ የጸጥታ አካላት በዓሉን በጋራ እናክብር በማለት ለፋሲካ በዓል የሚሆን ድጋፍ አድርጓል። በመራ ግብሩ ላይም የተገኙት የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የጸጥታ አካላት ለሚያሳዩት ትብብርና ድጋፍ እኚህን መሰል ድጋፎችን በማድረግ አብሮነትን ማሳየት እንደሚያስፈልግ ተናግረዋል። ማህበረሰቡ በዓሉን በሰላም ሲያሳልፍ፣ ጸጥታ አካሉም የሰው ልጅ ነው፣ ፍላጎት አለው። ከፍላጎቱ በላይ አገሩን ስለሚያስቀድም እንጂ እንደ ሰው ፍላጎት ያለው በመሆኑ በአንድ በኩል ጸጥታውን እያስከበረ በሌላ በኩል ደግሞ እንደ ማንኛውም ኢትዮጵያዊ በዓሉን እንዲያከብር የሚያስችል ቅድመ ዝግጅቶችን አድርገናል። ከዚሁ ጋር ተያይዘው በቀጠናችን ለሚኖሩ ለፌዴራል ፖሊስ፣ ለሀገር መከላከያ፣ ለእኛ አድማ ብተና በካምፕ የሚኖሩ መደበኛ ሰራዊቶች በዓሉን በሰላም እንዲያልፍ ከማድረጉ ባለፈ እነሱም በጋራ ተደስቶ እንዲያሳልፉ ከማድረግ አንጻር የተለያዩ ከብቶች በሬዎች በመግዛት ባለሀብቶችን በማስተባበር አገርን እንደሚጠብቁ ሰራዊቶቻችን ስጦታ እየሰጠን ያለንበት ሁኔታ ነው ያለው። ይሄ ደግሞ ኢትዮጵያዊነትን የሚገልጽ ስለሆነ፣ ጸጥታ ስራ ደግሞ በአንድ ወገን ብቻ የሚሰራ ስላልሆነ የየራሱ ተቆጥሮ የተሰጠው ስራ አለ። ለዚህም ደግሞ በቅንጅት የምንሰራቸው ስራዎች አሉ። የፀጥታ አካል ኤከሌ የክልል ነው ኤከሌ የፌዴራል ነው የሚባለው ነገር የለም። በጋራ ሀገርን የሚጠብቅ ስለሆነ በጋራ ስንጠብቅ በጋራ በማሳለፍ በጋራ መደሰት ችግርን ብመጣ በጋራ መሰዋት ባህላችን ስለሆነ ይህንን የማድረግ አላማ ያለመ ነው የዛሬው ፕሮግራማችን። ለሀገር ሰላምና ለህዝብ ደህንነት በንቃት የሚተጉ የጸጥታ አካላትን በበዓላት ጊዜ ማስታወስና አብሮነትን ማሳየት ለጸጥታ አካላቱ ደስታን ከመፍጠር ባለፈ የህዝባዊነት ስሜት እንደሚፈጥር ተገልጿል። ይህ ሰራዊት ከህዝብ አብራክ የወጣ እንደመሆኑ ክልሉ አስታውሶን ለጸጥታ ስራ ብቻ ሳይሆን በዓላት ሲከበርም አስታውሶን፣ ይህም በማድረጉ እጅግ በጣም ደስተኛ ነው በሰራዊቱ ስም ደስተኞች ነን። እኛ አብረን ስንሰራ ነበር። አብረን የፀጥታ ኃይል ድንበር የለውም። በጥምር ነው ስንሰራ የነበረው ዛሬ ደግሞ በበለጠ እስካሁን ስንሰራቸው ከነበሩት ስራዎች ጋር ክልሉ ደግሞ የክልሉ የሠላምና ፀጥታ ቢሮ ፖሊስ ኮሚሽኑ እዚህ ክልሉ አካባቢ ላይ የሚኖሩ የጸጥታ ኃይሎች ጋር አብረን ከኛ ክልል የጸጥታ ኃይሎች ጋር ባሉን እናክብራለን ብሎ ይህን ስጦታ ሰጥቷል። በጣም ትልቅ የሆነ ስጦታ ነው። አባላቱን በእርግጠኝነት እንደሚደሰት ነው የማምነው። ስለዚህ አብሮ መስራትን ብቻ ሳይሆን አብሮ መብላትን መካፈልም አይነት ነገር ያሳየ ስለሆነ የጸጥታ ስራው ያው ግዴታችንም አይነት ነገር ስለሆነ እንደ ጸጥታ ኃይል ግን ይሄ ነገር ሲበር ሲደረግ ደግሞ በጣም ትልቅ ነገር ነው፤ እና አጠቃላይ እንደ ደቡብ ፖሊስ መምሪያ ማመስገን እፈልጋለሁ። የሲዳማ ብሔራዊ ክልላዊ መንግስት ሰላም ጸጥታ ቢሮና ሲዳማ ፖሊስ ኮሚሽን በጋራ በመተባበር ለሰራዊቱ ለበዓል የሚሆኑ የእርድ በሬዎችን ስላቀረበልን እጅግ በጣም ከፍ ያለ ደስታ ነው ተሰማን። የጸጥታ አካላቱ አክለውም ማህበረሰቡ በዓሉን በሰላምና በደስታ እንዲያሳልፍ በንቃት እየሰሩ መሆኑን ገልጸው እንኳን አደረሳችሁም ብለዋል። መላው የክልላችንና የፌዴራል ጸጥታ አካላት እንኳን ለፋሲካ በዓል በሰላም አደረሰን አደረሳችሁ ለማለት ትወዳለሁ። እንኳን አደረሳችሁ ለመላው የመከላከያ ሰራዊት አባላት እንዲሁም ለ112ተኛ አየር ወለድ ክፍለ ጦር ለሁሉም ሬጅመንቶች እንኳን አደረሳችሁ። እኛም ከህዝባችን ጋር በዓሉን በደስታ እያሳለፍን ነው። ደስተኞች ነን።